ወደ ሀገር ቤት ለመግባት ቤተሰብ አይቼ ለመመለስ ነበር። ሰዎቹ እዚህ ለብሼ እንድሰራ አይፈልጉም። እኔም ከወንዶቹ ጋር አልገናኝም። ልብስ ምናምን ሳስገባም ማዘባብች ልጅቷና ስታስገባው ሽናም ስገባ እነሱ አይገቡም ችግር የለውም ማለት አሁን ወደ ሀገር ቤት ሲል ለብሼ እጄ እዚህ ስደርስ ደግሞ አውልቄ በኋላ ወደ ሀገር ስገባ ለብሼ ቤት ይቻላል? እሺ የምጠይቅሽም በግልጽ ትመልሻለሽ ማለት ነው። አንቺ የምትለብሽው እቤት ውስጥም ውጭም ነው አይደለም በጣም ጥሩ እሺ እሺ አሁን እኮ አሁንም ይኸውልሽ አሁንም ለበስሽው እንበል ለብስሽዋል እንበል ለምሳሌ እቤት ውስጥም ውጭም ነው መልበስ ያሰብሽው አንቺ ውጭ ሲጨመረ ወጥቼም አላውቅም ኮንትራት ነኝ ከቤትም አልወጣም እሺ እሺ እሺ፣ ያልገባሽ ነገር አለ ማለት ነው። ላስረዳሽ፣ ልብ ብለሽ ስሚ። ይኸውላችሁ ሴት ልጅ ሂጃብ ወይ ደግሞ ኒቃብ፣ ፊቷን መሸፈን ግዴታ የሚሆንባት አጅነቢ ወንዶች እሷን በሚያዩበት ሁኔታ ላይ ስትሆን፣ ለምሳሌ የምትሰሪበት ቤት ፈጽሞ ከወንዶቹ ጋር ፈጽሞ ከአጅነቢ ከትላልቆቹ ወንዶች ጋር ፈጽሞ የማትገናኝ ከሆነ መልበስ ግዴታ የለብሽም። ሂጃብሽን ብቻ ለብሰሽ ለምሳሌ ፊትሽን ግልጽ አድገሽ፣ ፀጉርሽን ሸፈነሽ ብትንቀሳቀሽ ምንም ችግር የለውም። ኦኬ ነገር ግን ወንዶች ሊያዩሽ የሚችሉበት አጋጣሚ ሲኖር ለምሳሌ ጠርሃ ፊትሽ ላይ ካለ ትሸፍኚዋለሽ፣ ከሌለ አልሐምዱሊላህ መልበስ ግዴታ የለብሽም። ውጭ ስትወጪ ግን ወይ ወይ ወይ ወይ ወይ አስራ አምስት ዓመት እኮ አነስ ያሉ አይደሉም እናቴ፣ በተለይ በዚህ ዘመን ወይ አስራአምስት ዓመት ሁሉን ነገር ያውቃል፣ እንደ ድሮ አይደለም። ይኸውልሽ ይኸውልሽ አስራ አምስት ዓመት በልጓል። ቢያንስ ቢያንስ ብሉ ከአስራ አምስት ዓመት ከፊት ካላየ አስራ አምስት ደረሰ ማለት በልጓል ማለት ነው። ስለዚህ እነዚህንም ይኸውልሽ ለምሳሌ ፊትሽ ላይ ጠርሃ ነገር ይኖርሻል። እነሱ ሊያዩሽ በሚችሉበት ሰዓት ላይ ስትገኝ ጠርሃሽን ወደ ፊትሽ መልሽ ሸፊትሽን፣ ሸፍኝበት እነሱ በማያዩሽ ቦታ አስወግጅው። አለቅ በቃ ባጭሩ፣ ይሄ ውጭ ስትወጪ ግን ትለብሻለሽ። ትክክል አ እንደዛ የሚባል ፈትዋ የለም፣ እንደዛ የሚባል ምናልባት የተሳሳተ ሰው ግንዛቤ ነው። ይሄ እንበል እንበል እንበል፣ አሁን ለምሳሌ አንቺ ኒቃብ ለባሽነሽ ዓመቱ ሙሉ ሁለት ዓመት ሶስት ዓመት አስር ዓመት ለብስሻል ከዛ በኋላ አንቺ አደለች፣ የሆነች ሴት እንበል ለበሰች። ከዛ በኋላ አላህ ያምጣው እንተከሰት ማለትም በቃ ተጣመመች፣ ሸሪአ አውራቀች እና ሱሬ መልበስ ጀመረች። ኒቃቡ ብቻ አደለም፣ ውልቅ አርጋ ርግፍ አርጋ ሱሪ ለብሳ መሄድ ጀመረች። ከዛ ደግሞ ጸጸታት እና ወደ አላህ ተመለሰች፣ ወደ ኒቃቧ ተመለሰች። አትለብስም ማለት ነው? ትክክል አደለም፣ ትለብሳለች። በደንብ አሳምራ ነው ምትለብሰው።